ሰላም ጤና ያስተላ ስሜ ይታገሱ አትሴቤ ይባላል። በስደት ዘጠኝ ዓመት ከአራት ወር ቤሩት ላይ ቆይቻለሁ። ስደትን ስሄድ ምንም አይነት ግንዛቤ አልነበረኝም። የሄድኩትን በህገወጥ የሰዎች ዝውውር ምክ አማካኝነት ነው። ከዛ በኋላ ግን ከሄድኩኝ በኋላ ግን ዓመት ከሰባት ወር ፈረያ በሚባል አካባቢ ቤሩት ላይ ገጠራማ ክልል ነው። እዛ ዓመት ከሰባት ወር ሰርቻለሁ። ምክንያቱም የገባሁበት ቤት የሚያማቸው ሰዎች ነበሩ። በየቀኑ መድኒታቸው አስታወሻ የሚሰጣቸው ሰዎች ነበሩ እና ለኔ ደሞዝ ለመስጠት ምንም አሰብ አልነበራቸውም። እና ምንም ያለ ስራ ያለ ብር ሁለት አመት ቤሩት ላይ አቃጠልኩኝ ማለት ነው። ለሀገሬ ከመጣሁ በኋላ ደግሞ በተለያዩ በወረዳ ምክንያት በራሴም ጥረት ኦፕሪስ የማሰልጠኛ ወይም ደግሞ የድጋፍ ማዕከል ላይ ሄጄ እዛ የሙያ ኦሪዮን በሰጠኝ የትምህርት ድጋፍ ጥሩ ውጤት በመምጣት በስነ መግባር ተመርጬ ተመልምዬ ከሌሎች እህቶቼ ጋር ሆኜ ፍሪደም ፈንድ ባዘጋጀው አብሮ ድርጅት የመመስረት እድል አግኝቼ ከእህቶቼ ጋር ካስማ የበጎ አድራጎት ድርጅት እዛ ላይ መስራች እና ስራ አስፈጻሚ ሆኜ ሀገሬ ላይ እየሰራው ይገኛለሁ። ከዛም በተጨማሪ ደግሞ ካስማ ኢንተርፕራይዝ ካፌ በድርጅቱ በኩል ድጋፍ ተደርጎለት ተከፍቶ ዛሬ እዛ ቡና እየሰራውኝ ካፌን እያገለገልኩኝ ይገኛለሁ። ያው እዛ በህገ ወጥ ስለነበረ የሄድኩት በጣም የተለያዩ ጫና ደርሶብኛል። የስነ ልቦና ጉዳት ደርሶብኛል። እንዲሁም ደግሞ ዓመት ከሰባት ወር ያለ ደሞዝ በማገልገል ደሞዜን ተከልክያለሁ። ህጋዊ በሆን ኖሮ መብቴን እጠይቅ ነበር። ኤምባሲ መሄድ ይችል ነበር። እኔ ካለኝ ተሞክሮ ሰው በህጋዊ መንገድ ቢሄድ የተሻለ ነው ብዬ አስባለሁ። ምክንያቱም ህጋዊ ሲሆን መብቱና ግዴታውን ማወቅ ይችላል። መብቱን ይጠይቃል፣ ግዴታውን ይፈጽማል። መብትም እዛ ምን ያህል እንዳለው በደንብ ያውቃል፣ አውቆ ነው የሚሄደው። ህገወጥ ግን ሲሆን የስነ ልቦና ጫና ይደርስበታል፣ መደፈር፣ የተለያዩ ነገሮች ይደርስበታል። ከዛም አልፎ ደግሞ ደሞዝ መከልከል፣ እንዲሁም ወደ ውጪ አለመውጣት፣ ብዙ ነገሮች ጫና ስለሚደርስባቸው ከኔ ተሞክሮ ህጋዊ መንገድ ተጠቅመው መቼም እኔ ወደ ሌላ ሀገር ሂዱ፣ የስራ ስምሪት ወደዛ ትሂዱ አልልም። ነገር ግን ሲሄዱ ህጋዊ መንገድ ተጠቅመው ሌጋል በሆነ መንገድ ሄደው ራሳቸውንም ሀገራቸውን እንዲጠቅሙ እመክራለን።